ሰላም ያገር ሰው፣ የምንገኘው ደብረ ምጥማቅ ጻድቃኔ ቅድስት ድንግል ማርያም ቤተክርስቲያን። ለመንገዴ ምልክትነሽ፣ ማን ብዬ ልጥራው ስምሽን ማን በይላን ስምሽ ድንግል፣ ኋረ ሊበልሻ ሶሌያነ ሊበልሻ የኢየሱስ ምድናቱ ትለያለሽ በፍጥረቱ ደጋግሜ በረሻለ። ሰላም ያገር ሰው ጉዞ ወደ ደብረ ምጥማቅ ፃድቃኔ ማርያም አብራችሁን ተጓዙ። እዛ ስንገባ እንትን ስንገባ እንትን ልል ስለሚችል

አሁን ላምበረት መነሃሪያ እንገኛለን። እንግዲህ ላምበረት መነሃሪያ የጉዞ መኪና ካገኘን በዛ እንዳለን ካላገኘን እንደምን እንግዲህ በትራንስፖርት እንዳለን ማለት ነው። አብራችሁን ተከተሉ። በዛውም እንግዲህ ጉዞው ተጀምሯል። አሁን እንግዲህ ሰላም ያገር ሰው፣ ለሽንት ወርድናል። ደግሞ እንግዲህ እዛ እንደምትመለከቱት በጣም ረጅም መንገድ ስለሆነ ከጠዋቱ ሁለት ሰዓት ተኩል ሆኗል። ለሽንት ወርድናል ማለት ነው። ደብረ ብርሃን ቁርስ እንበላና አብራችሁ ብትመጡ አሪፍ። በምን ነው ይጀልጠዋል፣ ይጀልጠዋል። ንግባ፣ ንግባ። ደብረ ብርሃን ደብረ ብርሃን፣ የጥንቷ ከተማ ገብተናል ማለት ነው እንግዲህ። ዝጋ ቁርሳችን በልተን ጉዞ እንጀምራለን። አብራችሁን ቆዩ፣ እናንተ ከኛ እንዳትለዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ለመላው የኦርቶዶክስ እምነት ተከታዮች ደግሞ ላይክ እና ሼር እንዳይረሳ። ወደ ቪዲዮ ደብረ ብርሃን በጣም በጣም በጣም በባጃጅ ነው የተሞላችው ግፊያው ምናምን ከባጃጅ ጋር ነው፣ ከሰው ጋር የምትጋፉት። ጉዟችንን ቀጥታ ወደ ደብረ ምጥማቅ ጻድቃኔ ማርያም እናደርጋለን። የመንገዱን የመንገዱን ነገር አደራ ለሷ ሰጥናል። ስለዚህ ጉዟችን እንቀጥላለን። እናንተ ከኛ እንዳትለዩ። በቀላሉ ጻድቃኔ አንገባ ማለት ነው። ጉዞ መስመሩን፣ መንገዱን እያንዳንድ እያንዳንዱ የሚያጥባጥነን ኩናት ይታያላችሁ። አብራችሁ ቆዩ። ድንግል ማረ በልሻ ሶያነ ሊበልሻ የኢየሱስ ውድናቱ ትለያለሽ ፍጥረቱ። አሁን ወደ ጉዶ በረት አካባቢ እየደረስን ነው። እቺ ጠመዝማዛዋ መንገድ የምታውቋት ከሆነ እንግዲህ አብራችሁ ከእኛ ጋር ትዞራላችሁ። አብራችሁን ሁኑ።

ጉዶ በረት መስመር ትባለች እየተመዝማዟ። ስለዚህ ኪት መዝምዝ መዝምዝ መዝምዝ መዝምዝ እያላችሁ አብራችሁ ከኛ ጋር ተከተሉን፣ የትም እንዳትሄዱ። እዚያ ያለውን ድባብ ማሳያችሁ ይሆናል ማለት ነው። ስለዚህ ወደፊት አሁን ወደ ጉዶ በረት አካባቢ እየደረስን ነው። እቺ ተመዝማዟ መንገድ መታቆት ሆነ። አብራችሁ ከእኛ ጋር ትዞራላችሁ አብራችሁ እንኩሉ ማርያም ትስጥልን ድንግል ማርያም ትስጥልን እንዴ ነው ሰላም ነው እንዴ ነው ሰላም ነው አንተን ዘይ ነው እንዴ ነው እግዚአብሔር ይስጥልን ይስጥልን የገዳማን ታሪክ ያዙልን የገዳማን ታሪክ አንብቡልን ላልደረሳ አዳርሱልን እሺ ሰላም እንደወጣችሁ ሰላም ተመለሱ ቋጠራችሁ ተፈቶ ተመለሱልን አሜን ቆይ ቆይ ትሪያለን ቆይ ቆይ ቆይ

ደስ የሚለው ነገር ኬላ ብዙም አይፈተሽም፣ ዝም ብለን ነው የምናልፈው። ያው የገዳም ጉዞ ነው ስንላቸው ያሳልፉናል። ይሄ አንድ ትልቅ እንትን ነው ለመንገዱ መቀላጠፍ ማለት ነው። ይህ የምታዩት ደግሞ የሚኒሊክ መስኮት ይባላል። ሁላችሁም ወርዳችሁ ይህን ቦታ ማየት አለባችሁ። በጣም የሚገርም ቪዩን ያለው ስለዚህ ሀያ ሀያ ብር ከፍላችሁ ማየት ትችላላችሁ ማለት ነው። ለእኛ ግን ተሳፋሪዎች ስለቸኮሉ ሳናየው አልፈናል ማለት ነው። ስንመለስ የማሳያችሁ አብራችሁን ቆዩ። ጣርማ በር ጣርማ በር ደርሰናል ማለት ነው። ጣርማ በር ደግሞ በአረቄ በጣም ነው የምታወቀው። ስለዚህ ወርደን ዋጋ እንጠይቃለን ማለት ነው። እዚህ ጋ የምትመለከቱት በሙሉ ቮድካ፣ የራሻ ቮድካ፣ እንደዚህ ሙስኪ፣ የተለያዩ መጠጦች። ጠርሙስ የምታዩት ውስጡ መቶ ፐርሰንት አረቄ የሆነ እዚህችው ሜድ ኢን ኢትዮጵያ የሚዘጋጀው ነው ማለት ነው። የሚገርም የሚገርም አረቄ ነው እዚህ የሚዘጋጀው። ስለዚህ ከዚህ ምፒ አድርጋችሁ ብትወስዱ ለጤናም፣ ለምንም፣ ለሁሉም ነገር አሪፍ ነው። ላለኝ ጠርሙስ ነው እመቤቴ ማርያም ጻድቃኔ ያለች አሁን ወደ ቤዝተው መንገድ ናል ከአዲስ አበባ የቀረመችው የለም እዚጋ እንደምትመለከቱ ሀይገር ባስ ጉዞ አድርጓል ማለት ነው። ስለዚህ ወደ እየደረስን ነው። የኢንቪስተሮን ከጨረስን እዛ ነው ቀጥታ የምናርፈው። አብራችሁን ቆዩ።

ሰላም፣ ያገር ሰው፣ ደርሰናል። እናታችን ቅዱስ ድንግል ማርያም፣ አብራችሁን ቆዩ፣ እየገባን ነው። ይት ይገመው ፎቶ ከእኛ የመጡት እኮ ይዘው የመጡ ናቸው። ካሜራ እና ድንኳን እንትን ይዘን እንመጣለን። ምንጣፍ ልብስ። እዚህ ጋር ፎቶ አንሳ። ሰላም ያገር ሰው እንዴት ናችሁ? አሁን ደግሞ የሚገኘው ደብረ ምጥማቅ ጻድቃኔ ማርያም ነው ማለት ነው። አሁን እንግዲህ ከቀኑ ስድስት ሰዓት ሆኗል። ሰው እየገባ ነው። በጣም ደስ የሚል ድባብ ነው ያለው። ስለዚህ አሁን ገና በጊዜ ስለገባን ማለት ነው። ዘመር ጠይቅ ጠይቅ አድርገን እንመጣለን። አብራችሁ ትቆያላችሁ፣ እሱንም አብራችሁ ታያላችሁ ማለት ነው። ከዛ በኋላ ደግሞ የማቶም ፕሮግራም መሳያችሁ ይሆናል። እናንተ ብቻ አብራችሁ እንቆዩ። የምንገኘው ደብረ ምጥማቅ ጻድቃኔ ቅድስት ድንግል ማርያም ቤተ ክርስቲያን ፊት ለፊት ነው። ስለዚህ ስርዓቱን ሁሉ የምናስተላልፍላችሁ ይሆናል። አብራችሁ እንቆዩ። እናመሰግናለን። ያው ሞክረው ሞክረው ይገባል

እ ነኝ ማት እኔ ይቃችሁ ግቢ ለጸበል ትገዛለህ ወይ? ሃይላንድ እንይዛለን። ከዛ ከቤት አዎ፣ ሃይላንድ እንይዛለን። ስንት ስንት ነው ይሄ? 20 እንመለስ ደርሰው። ጻድቃኔ ጻድቃኔ ጻድቃኔ ማርያም የሚል የተጻፈበት የታተመበት በስሟ ቤተ ክርስቲያኗ ያለበት ሁለት ሁለት መቶ ብር እዚሁ ደጃው ላይ ታገኛላችሁ። ሰላም ኢትዩብ እንግዲህ የሀገር ሰው ይኸው፣ እዚህ ጋር ደግሞ ቲሸርቷን መግዛት ትችላላችሁ።

በዛ ሞልቷል። እን ገዳ ሞልቷል። መናሪያው መናሪያው ጋር ደርሰናል። ደርሰናል ጋይስ የሀገር ሰው ያገር ሰው ያገር ሰው ያገር ሰው ያገር ሰው ሳንሲ ምንድን ነው ይቺ ሰላ ድንጋይ፣ ሰላ ድንጋይ ወይም ገዳም እንዳለ ገደል ይውት ግድ ወቅት አለዋ። አሁንም ሲመሽ ታየዋለህ፣ ቆምጦ የሚጥል እንደዛ፣ እንደ እንትል ማለት ነው። እንደዚህ ቆላው ይሁን ገደላ ገደል ነው በቃ መንገዱ እንደዚህ ይላል። እንደዚህ ንግ ጎርፍ ለምን እንደምን ትል የማይላቸው የማያጠቃቸው፣ ደግነቱ ድንጋይ ነው ሰፈሩ የአፈር መሸርሸር ምናምን አያጋጥማችሁም፣ እንጂ በጣም አደገኛ የሆነ ሰፈር ነው። ይህ ወንዛታ ናና ጋይስ ልንገባ ነው፣ ተከተሉን አብራችሁ። አእምር መጀመሪያ እንተረፊ አውትፌሱን እየው፣ እንደዚህ ዓይነት አበባ የትም አይገኝም። በጥበብ እየመጣ ነው። እዚህ ቤት እንዴ፣ እንዴት ናችሁ? ና ና ዝጋው በሩን? ኧረ እንዳው ሚጣ እንኳን ነው ውጭ ብያት፣ እንዴ ሙሉዬ፣ ሰላም ነው?